ማህሌት በመጨረሻም እንግዲህ እነ መድበል ልትተባበራቸው ፈቃደኛ ሆናለች። በዚህ የተነሳ እንግዲህ ሁለታቸውን በጣም ደስተኛ ናቸው። እንዲሁም መድበል ከስንት ሙከራ በኋላ ባክሽ አግዥኝ በማለት ጠይቆ ደጋግሞ ነበረ። በዚህ መሀልም አስቸግረ ሁሉ አለት ክዝም በቃ የሚያገባኝ ለእናንተ ምንም አረዳችሁም፣ ሲጀመር እናንተን አገዝኳችሁ ማለት በእኔ ሕይወት ፈረርኩ ማለት ነው። ስለዚህ አላግዝም አረዳም በማለት ነበረ የመለሰችለት ነገር ግን ደምን አግባብቷት የምፈልገውን ነገር ካደረጋችሁልኝ በኋላ ምናልባት ትተባበራችሁ አለው እንደራደር እንገራደር ብላቸዋለች እንግዲህ ማለት በምንድ ነው ትደራደር የፈለገችው በመጨረሻም እንግዲህ የታሰረችበት ገመድ ስልችትባት ወሰነች እንደ ከዛ ክፍል መውጣት ስለፈለገች ምናልባትም ትተባበራቸው ፈቃደኛ በሌላ በኩል እንግዲህ ሞገስ እና ሎላ ፍቅራቸው እንደቀጠለ ነው። ከዛችም ሁኔታ ክፍል የታጎረው ሲሞጋገሱ ነበረ። እንግዲህ ተራ በተራ እኔ በጣም ወደዋለሁ፣ ክብሬ ነው፣ ክብሬ ነው ሲባባሉብናል። እንግዲህ ፍቅረኛሞች ነገር መቼም እንደዛ መባባል ደስ ይላቸዋል መሰለኝ። እና ያው ሲሞጋገሱ ነበረ። በዛ የተነሳ ደግሞ በቃ ይህን ብቻ ነው የምትይ እንዴ በጣም ክብሬ ነው ብቻ ነው የምትይ እያለ ያው ሲቀልድባት ነበረ ማለት ነው ሎላም ታዲያ ምን ልበል? ከዚህ በላይ በጣም በቃ አንተ ከወደድከኝ በቃ እዚህ በኋላ ምንም ልለው አልችልም፣ በርታ በማለት ነው እንግዲህ የመለሰችለት ማለት ነው። በሌላ በኩል እንግዲህ አድሪት ዳጣ ያው ስለ ሞያ እየናቀሽ ነበረ። ቅድስት እኛ ቤት እኮ የሚሰራው ምግብ በጣም አሪፍ፣ በጣም እጅ የሚያስቆረጥም፣ በተለይ ደግሞ ሰላም የምትባለው በጣም እጅ የሚያስቆረጥም ፈርፈር ነው የሚሰራ እና የሰውን ፍርፍር በለች የአንችን ስበላ ምንም አይጣፍጥም እያለችው እንግዲህ ስታማረትባት ነበረ። ቅድስት በጣም ተናደድ ና እና ስኪ አሁን እንዲዎች ሆኖን መታየት አለበት ብዙኛ ቀልጆች ድፍት ከምታደርጊኝ እስኪ ምስኪያንች የሚታይትል እና ሽንኩርት እና ቢላ ትሰጣታለች። እንግዲህ ዳጣም እንድናደርገችው አይኗን ጨፍና ለመከተፍ ነው የሞከረችው። አክሾችን የቅመማ በቃ ምን ላድርገው እየሩ ስትከታተፍ በቃ አንቺን የገባማ በቃ እንደሆነ እናቷ አልመረቀችውም። በቃ ምን ልታበይው ነው? አቃለሽ ነው የምደሩ። እስኪ አሁን ላይ ሽንኩርት አከታተፍ እኮ እንዴት እንደሆነ ማታየ። እንዴት ነው የአንቺ ሞያ ጥሩ አይደለም ብለሽ እንዴት ልታወደድልኝ የምትችይው? ስለዚህ ነይ እስኪ ዛሬ ያንቺ ምግብ ነው የምንበለው። መታየት አለብሽ ነው። እንደዚህ ዝቅ ዝቅ እንዳደረግሽኝ እና አትቀሪም፣ በማለት ቅድስት ያው እንድትከትፍ እረርታታለች ማለት ነው። ነገር ግን ዳጣ ስትከትፎ ምንድን ነው ያደረገችው? መጀመሪያ ያው ልጇ አለች እርግጥ ቅድስት ናት ባጣችው ሽንኩርቱን። ቆይ ታዲያ ያውን ቢላዋ ነው ወይስ ደግሞ መጥረቢያ ነው ያልገባኝ። ገብታ ምትላለች። በዚህ መሀል እንግዲህ ዝም ብለሽ ከተፌ ትላታለች። ቆይ ሁላይ ደግሞ እናቴ አባቴ የቴ ምናምን ብያለች። ደግሞ ለምን ወስድሽ አታስተዋውቂ ምን ትላታለች ማለት ነው። እሷም በቃ ችግር የለም አንድ ቀን ውስጅ አስተዋውቅሻለሁ ማለት እንግዲህ ለቅድስት እግናት አለች። ቅድስት ነሽ ብላለች። እንግዲህ አንድ ቀን ላይ ዳጣ አይቶቿ ምናምን ሰብሰብ አድርጋ ከዳጣ ድራማ ላይ እንደምናያቸው ደግሞ እርግጥ ነው ማለት ነው። ምሳሌን ማስታወቃቸዋለሁ እያለች ለእህቷ ስትናገር ነበረ። አሁን እነዚህ ቢሆን ወስድ እያለች ነው እንግዲህ እስኪ ሁሉም ነገር ያስተካከልናት እና ከዛ በአንድ ይታወቃሉ ማለት ነው። ግን እንጂ የከተፈችው ሽንኩርት በጣም ያስቅ ነበረ። መጥረቢያ በቃ መጥረቢያ ይዛ በመጥረቢያ ነው ክትፍት ያደረገችው ከዛ በቃ አሁን ይሄ ነው የሚባለው በይ በይ እኔ ውጭ አለቻት። ቅድስት ቅድስትም ቆይ ግን። ለምን ይህንን ምግብ ለዛች ማህሌት አንሰጣት? ሲጨመር ጭምርት አትባለች እኮ አለች። የለችም ግን በህይወት እና ዝቧን ስታሰቃዩ ስለነበረ ይህን ምግብ ለዝቧን ስጣት እና ትብላ ትባላለች። ቅዱስ ይህንም ቢሆን በሷች ስለበላት መጉዳት አልፈልግም ትላለ። እንግዲህ ክፉ ወይም ያደረጉልሽ ሰዎች በቃ በመልካም ነገር መልሽላቸው ብዬ ስንቴ ነገርኩሽ። ጣጣባክሽ እንዲፈታድርግ እያረቻት ነው። ይሁን እንጂ እሺ በማለት ነው እንግዲህ የተዋወቀቻት እና ያው ለማህሌትም ምግብ እንደሚሰጡ አቃ ከብተውላት ነበር የሄዱት። እንግዲህ መድብል ዛሬ የወንድሜን ጉዳይ ካልነገርከኝ በዚህ መሳሪያ ጭንቅላት ፈርክሽን የሚጥለህ እና ተናገር ሲለው ነበር። ዝናን ዝና አጭሬ እናንተ ጉራ ብቻ ናቸው እኔ ና ታቁኝ ም እያለ እየደነፋ፣ እውነትም እንደማይተኩሱበት እርግጠኛ ሆኖ በቃ ይወጣል ማለት ነው። መድብ እርር ቅጥል ይላል። ምክንያቱም መሳሪያ ፊት ለፊቱ ደቅኖበት፣ እንዴት ነው እንደዛ በንቀት የሚያናገረው? መሳሪያ እኮ አንድ ሰው ሲደቅንበት፣ ይርበተበታል በጣም ይኸራል። ዝናግር ምንም አልመሰለውም። በዚህ የተነሳ እንግዲህ መድብል በጣም ይቀጠልና እና ለምንድን ነው እንደዚህ እኔ ከጭንቅላት ላይ ሙሳደስ ነገር አድርጌበት ማለት፣ ሙሳደስ ማለት በነገራችን በሽጉጥ ነው፣ ሽጉጥ አድርጌበት ለምን በቃ አልፈራኝ በማለት እርርድብ ይላል። እኔ ስለአንተ ብዙ ነገር አውቃለሁ፣ ካሊሞሲሳ ማን እንደሆነ አውቃለሁ፣ ኡመራ ላይ ምን እንደሚሰራ በጣም የተለያዩ ሀገሮችን ጠቅሶለታል። አዲስ አበባ ላይ ምን አይነት ስራ እንደሚሰራ አርባ ምንጭ ምናምን በቃ አካሌ ሞሴሳ የሚባል ሰውዬ በጣም አደገኛ እንደሆነ እና ከሱ ጋር እንደሚሰራ እያንዳንዱ ደረሸበታለሁ። ስለዚህ ወንድም እየት ነው በማለት ደቅኖበት ነበር። አጅሬ ግን ምን ጭራሽ እንዴት ነው ያወቀው ካሌ ሞሴሳ የሚባለው እንዴት ሲጀምር ይህ ያወቃቸው መረጃዎች እራሱ ሊያስገድሉ ይችላሉ እንጂ ከኔማ ምንም አንዳች ነገር ፍንጭ አታገኝም፣ በማለት ዝና ጥሎት ይሄዳል። ያሳዝናል፣ ያሳዝናል። መድብል በጣም የተቃጥለው ሞገስም እንግዲህ ቆይ ታዲያ ለመደበደብ ካልመጣችሁ ለምንድን ነው የመጣችሁ? ደግሞ ከሁለቱ ናቸው ለአንድ ሰው ሁለት፣ በማለት ንቀት ነው ንቋቸዋል። እንግዲህ መድብልም ተቃጥሏል፣ ሞገስም በቃቶ እስኪ። ሞገስን ይዞበት ነው የሄደ። አንተ ደግሞ ሚስቴን እንደው ስርቀት በዛቸው አቀርም እንገናኛለን፣ በማለት አጭር ይዝትበታል። ተመልሶ እንግዲህ ጀነን በማለት ሳይተኮስበት ምንም ሳይደረግ ወጠት ብሎ ሄዳ። ያሳዝናል፣ ያሳዝናል መድብል እኔ ወንድሜ ጠፍቶ በሰላም አትበሩም እያለ እየደነፋ እየፎከረ፣ ነገር ግን ዝና በቃ ሰጠት ብሎ ነው የወጣ፣ ብቻውን ምንም በቃ ሀይል ምናምን ሳያበዛ። አሁን ለመድብል ሽንፈት ነው የሚሆነው ሞገስን አስከትሉ። ከዛ ደግሞ ምንም ነገር ሳያደርገው ምንም ነገር ሳይነግረው ሲመለስ ኦሆ ሳያስቡት እንግዲህ አንድ ሰው እናንተ የምትፈልጉት ነገር አገኛለሁ ብላችሁ ሄዳችሁ ከዛ ስትመለሱ ባዶ ያደጃችሁን ስትሆን ያቃጥላል። ስለዚህ ዝናም ተመለሰ ላችኋለሁ ወደ ቤቱ ከዛ በቃ ጀሮ ሊታኮስበት ሲል እንግዲህ ሞገስ አይ ምርቤት እንዴት ማድረግ ያለብን ዝና ያስፈልገናል። ስለዚህ ሌላ አማራጭ እንጠቀማለን እና አታስቡ፣ እንዳታኮስበት ደመና እንደዚህ በ እጅ በደምጭ መላክ የለበት የሚል እና ሞገስ ያስተዋል። በጣም አሪፍ እንኳን ማስተው እንደዛ ባያረግ በርግጥ የተኩስበት ነበረ ብዬ አስባለሁ። ምክንያቱም ጥሎት ከሄደ በኋላ በጣም ነበር የተናደደው። እናም ከሄደ በኋላ ወደ ቤት ተመለሱ እና ይችን ከይዝ የሆነ ሰትዮ እና ፈጣን ትናገር ትናዘዝ ይላሉ። አጅ ቤት መሀል ወይ ልትናዘዝ ወይ ፍንክች። አንዳንዶ ዛርማ ይውሰባታል። ውሃ አትል ምግብ አትል በቃ ጸጥ ቅድስትም እያሰበች ነው ስለ ብሩክ የት ነው ያለች ተጨንቃለች በሌላ በኩል ደግሞ ያችን ልጁ ምንም የምታውቀው ነገር የለም አባቴ መቼ ነው የሚመጣ እያለች እንግዲህ ቅድስትን ታጣድፋታለች በጥያቄ ቅድስትም እባክሽ እዚህ በኋላ ምን የሚመጣበት ጤት ስለአባትሽ አላውቅም በማለት ነው እንግዲህ መለሰችላት ይሁን እንጂ በቃ መድብልን ጠይቅ እንጂ ስላባትሽ መወከፍ ያለሽ በማለት ጠየቀቻት እሺ ስላለኝ እንግዲህ መድብልም ተመለሰ ማህሌትን እናናግራት አሉና ተመካከሩ ከተመካከሩ በኋላ እንግዲህ ማህሌት አሁንም እምቢ ነው ያለችው አለስማማን ብላለች። ከዛ ደግሞ እራቷ ቁጭ ብላ እያሰበች ነበረ። ከትናንት እስካሁን የለችም ይቺ ልጅ የት ናት ብላ ተጨንቃለች። ስም አልደወለላትም። መድብን ደውሎ የእኔ ጥቁር አዝሙድ ናፍቀሽኛል፣ ምነው በማለት እንግዲህ ነገሩን ለማስቀየስ ሞክሯል። እሷም እንግዲህ ምን ብናፍቅ ጥሩ አይደለም ትለዋለች። ኧረ እሱ ጥሩ ነው፣ ችግር የለም ማፍቅ ይላታል። በቃ እንገናኝ፣ ሌላ ችግር የለም፣ አንቺ ብቻ የት ነበኝ እና መጣልሻለው ፈጠኛ ይላታል። እሷም እንግዲህ እሺ በማለት ውስጥ ይገናኙ ተመካክረዋል። የእኔ ጥቁር አዝሙድ እያለ እንግዲህ ያው ልቧን እያቀለጠና እያጨለላት ነው ያለው። እንግዲህ በቃ እኔ ላናግራት ይለና ዝምድብልም ወደ ማህሌት ከገባ በኋላ አሁንም ፍንጭ አሰጣል በቃ እኔ እከተላለሁ ይላል እንግዲህ መፈሳ ሄደ ነው ማናገራት ቆይ አንተ ግን አሁን ዝምድብል ጋር የሆንኩ እንዴት ነው እንዲ እንደዛው ባርደኝ የሰራቸውን እያንዳንዱ ስህተቶች እና ጥፋት ያውቃል ግን ትለዋለች እንደውም እንነግርባለሁ በማለት ማስፈራራቱን ቀጠለች ሞገስ በስነ ስርዓት ይሄን ነገር አቆሜ ዝም ብለሽ ዝም ብለሽ ነገር የሌላት እንግዲህ ሞጌ ከተነገረበት ከመድብል መድብል ደግሞ ተካርጉ ብሎ በያዘው መሳሪያው እንግዲህ ብርቅጥ እንዳደረገው ማለት እንደፈረከሰው ያስፈራ ያስፈራል። ዝና እንግዲህ በመጨረሻ ማህሌት ምሳሌ ሊመስለኝ ይፈልጋሉ። ዘፈን ያልኩት አንተ ዘፈኑ ዘፈኑ፣ ኦ በጣም ይችላል ይችላል መድብል። በጣም ምን ለመምህር ስለፈለገችም ጊዜ ይዘፍነዋል ማለት እንግዲህ ተስማምታለች። የት ዝና ለማጥመድ ወይም የሚበላው ምግብ ላይ ልክ ኤፍራታ እየታዘዘችውን ስራ ለመስራት እሷ እሺ ብላለች። እንግዲህ ታሳካለች አታሳካም? ምን ያክል ነው የሚሆነው፣ ደግሞ በቀጣይ የምናይ ይሆናል። እስከዚያው መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።